ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ ተጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ሪ ዲያችን ደግሞ ዘንላቸው የመጣን አረፍተ ነገር ነው። ባለፈው ሆሄዎችን ወደ ቃል እንዴት እንመሰርታቸዋለን፣ ሆሄዎች ተሰባስበው ቃል እንዴት ይመሰርታሉ የሚለውን ነው ያየን ባለፈው ቪዲዮአችን። ዛሬ ደግሞ ቃላት ተሰባስበው እንዴት አረፍተ ነገር ይሰራሉ ወይም ይመሰርታሉ የሚለውን ይሆናል። እነዚህ ከላይ ያስቀመጥናቸው ናቸው። እዚህ ላይኛው ቦክስ ውስጥ ያስቀመጥናቸው ምንድን ናቸው? ቃላት ናቸው። ቤተሰብ፣ ውሎ፣ ሰላም፣ እንዴት፣ ተማሪ፣ አለሙ፣ ነህ፣ አደር ምናምን እነዚህ ሁሉ ቃላት ናቸው። እነዚህ ቃላት ደግሞ በአንድ ላይ ተሰባስበው በስርዓት አሬንጅ ሆነ ተደርድረው ሲጻፉ አረፍተ ነገርን ይመሰርቱልናል ማለት ነው። እሱን እስኪ እኔ በጋራ እኔ ና እንዴት ደርድረን አረፍተ ነገር እንደሚሰሩልን እኔ እዚህ ጋር ስናይ የመጀመሪያው ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው ሲል የተጠቀምናቸው ቃላት ሲናረፍተ ነገር ለመመስረት ይኸው እዚህ ጋር ቤተሰብ የሚለውን ይህን ወሰድነ፣ ቤተሰብ ብለን ጻፍን። ከዛ ደግሞ ሰላም ሰላም የሚለው ይህ የሰው ስም የሚሆናል፣ ሌላ ይሆናል። ሰላም ቤተሰብ ሰላም ነው። ነው የምትለዋን ደግሞ ከዚህ ጋር ወሰድነ ማለት ነው። እየራሳቸው ዝርቅርቅ ተጽፎ ተጽፈው ስናገኛቸው እንዲህ አረፍተ ነገር የሚመሰርቱ አይመስሉም፣ ግን በስርዓት አሬንጅ አድርገን ወይም ደግሞ አስተክለን ስንጽፋቸው አረፍተ ነገር ይሰሩናል ማለት ነው። ቤተሰብ ሰላም ነው። ይኸው ቤተሰብ ሰላም ነው ብለን መሰረት ነው ማለት ነው። ሌላኛው ደግሞ አሁንም ሌላ ቃል ስንመሰርት ለምሳሌ ውሎ እንዴት ነበር? ብለን ለመጻፍ እንፈልግ። ውሎ እንዴት ነበር? ውሎ ውሎ እንዴት ውሎ እንዴት ነበር? ውሎ እንዴት ነበር? ያው ውሎ እንዴት ነበር ልክ እዚህ ጋር እንዲህ አይነት ትርጉም የላቸውም ነበር፣ ግን አሬንጅ አድርገን በስርዓት ጽፈን ስናነባቸው ውሎ እንዴት ነበር የሚል ትርጉም ይሰጠናል ማለት ነው። ውሎ እንዴት ነበር። እሺ ሌላኛው ደግሞ ለምሳሌ እን ሃና ብርቱካን ትወዳለች። ሃና ብርቱካን ትወዳለች። እሺ ለምሳሌ ደግሞ ይሄው ሃና የልጅቱ ስም ነው። ይሄ ሃና ሃና ብርቱካን ትወዳለች። ይሄው ሃና ሃና ብርቱካን ብርቱካን ትወዳለች። ሃና ሀና የሚለውን እዚህ ወሰድን፣ ብርቱካን የሚለውን ደግሞ እዚህኛው ወሰድን፣ ትወዳለች የሚለውን ደግሞ ይህን ወሰን። በአንድ ላይ ይህን አገጣጥመን መስራንት ስንጽፈው ሀና ብርቱካን ትወዳለች። ሀና ብርቱካን ትወዳለች። ሀና ብርቱካን ትወዳለች። እዚህ ጋር ምን ነበሩ? ስብርቅርቅ ወይም ደግሞ የተቀላቀሉ ቃላት ብቻ ነበሩ ማለት ነው። ቃላት ብቻ ነበሩ። እዚህ ግን ብርቱካን እንደምትወድ ሀና ብርቱካን እንደምትወድ ሙሉ መልእክት ያስተላለፈልን ማለት ነው። በስርዓት ስንጽፈው ሀና ብርቱካን ትወዳለች፣ ልጅቱ ብርቱካን እንደምትወድ ሙሉ መልእክት አስተላለፈልን ማለት ነው። እዚህ ጋር ግን ቃሎች ትወዳለች ብርቱካን ሀና የሚሉት ቃሎች ናቸው እንጂ አሉ። ይህንን ሀና ብርቱካን ትወዳለች የሚል በስርዓት የተደረደረ የለም። ምንድን ነው ቃል ስለነበሩ ማለት ነው። ይሄኛው ወደ ዓረፍተ ነገር ስንቀይረው ነው። እሺ ሌላኛው ደግሞ እስኪ፣ አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። አለሙ አለሙ ጎበዝ ጎበዝ ተማሪ ነው። ይኸው እነዚህም ልክ እያቅጣጫቸው ነበር ዓለሙ ጎበዝ ዓለሙ ጎበዝ ተማሪ ነው። ይህን ስንጽፈው በስርዓት ምን ል ማለት ነው አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። ልጁ ጎበዝ ተማሪ እንደሆነ ሙሉ መልእክት አስተላልፎልናል ማለት ነው። ልጁ ጎበዝ ተማሪ እንደሆነ አስተላልፎልናል። እዚህ ጋር ግን ስናይ ምንም ልጁ ጎበዝ ተማሪ ይሁን ምን ይሁን የሚያስተላልፍ ነገር የለም፣ ብቻ ተማሪ፣ አለሙ፣ ጎበዝ የሚሉት ቃሎች በየራሳቸው ያሉትን ቃሎች አሰባስበን ልክ ትናንትና ሆሂያትን አሰባስበን ቃል እንደመሰረት ነው። ቃላትን አሰባስበን ደግሞ ዓረፍተ ነገር ስንመሰርትበት አላሙ ጎበዝ ተማሪ ነው። አላሙ የሚለው አንድ ስም ወይም አንድ ቃል ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው ልክ እንደዛው ማለት ነው። አላሙ ጎበዝ ተማሪ ነው ይሆናል ማለት ነው። ሌላኛው ደግሞ እንዴት አደርህ እደውላለሁ። እሺ፣ ይሄ እያንዳንዳቸውን ቃሎች እንዴት እንዳሰባሰብ ናቸው። እንት እንዴት፣ ይኸው እንዴት የሚለውን ከዚህ ጋር ወሰድነ። እንዴት አደርህ፣ እንዴት አደርህ እንዴት አደርህ እደውላለሁ። ለምሳሌ በስልክ እያወሩ ሊሆን ይችላል። ስራ ላይ ቢዚ ሆኖ ሊሆን ይችላል። እያወሩ ሳለ በኋላ እደውላለሁ የሚል መልእክት አለው። እንዴት አደር እደውላለሁ እደውልላለሁ እንዴት አደርህ የሚል መልእክት አስተላልፎልናል ማለት ነው። እንዴት አደርህ እደውላለሁ። ለምሳሌ ስልክ እያወራ ነው እያለ ወይም ደግሞ የሆነ ስራ ላይ ሳለን ሰው ስልክ ቢደውልብን፣ ምን ለዋለን? እንዴት አደርህ እደውላለሁ ልንለው እንችላለን ማለት ነው። ይህን ቃላት ዓረፍተ ነገር ለመስራት እነዚህን ቃሎች አሰባስበን እንጠቀማለን ማለት ነው። በዋናኝነት እዚህ ላይ የምንረዳው ቃላት ተሰባስበው እንዴት ዓረፍተ ነገር መስራት እንደምንችል ነው ሊያሳየን የሚችል በዋናኝነት ቃላት ዓረፍተ ነገር ምስረታ ማለት ነው። እንዴት አደርህ እደውላለሁ ሌላኛው ደግሞ በዋት ሳፕ እደውላለሁ። በዋት ሳፕ እደውላለሁ። ለምሳሌ አንድ ጓደኛችን በቀጥታ ስልክ ደውሎልን ሊሆን ይችላል፣ አሊያ ደግሞ በሆነ እሱ የሚጠቀመው አማራጭ ደውሎልን እኛ የዛኔ አለመቸን ብሎ ልጁን በኋላ ደውል ለማለት ወይም ደግሞ በኋላ አገኛለሁ ለማለት በዋትሳፕ እደውላለሁ እንለዋለን ማለት ነው። በዋትሳፕ እደውላለሁ። እሺ፣ ሌላኛው ደግሞ አለሙ እንዴት አደርህ? አለሙ እንዴት አደር? ይህም በተመሳሳይ ማለት ነው። ይህም በተመሳሳይ ይህም ሁሉ ቃል ስንመሰርት የላየትም አላመጣ ነው ማለት ነው። እዚህ ውስጥ ያሉ ቃላትን እያሰባስበ በስርዓት አሬንጅ አድርገን ስንጽፋቸው ይህን አረፍተ ነገር ይሰጡናል ማለት ነው። ይሄን አረፍተ ነገር ምን ይሉናል ይሰጡናል። አለሙ እንዴት አደርህ። ለምሳሌ እነዚህ አለሙ እንዴት አደርህ የሚሉትን ቃላቶች ወደ አረፍተ ነገር ለመለወጥ ወይም ደግሞ ለመቀየር ከየት ከየት እንዳሰባሰብናቸው ይኸው፣ አለሙ እንዴት አለሙ እንዴት አደርህ አለሙ እንዴት አደርህ እንዲህ አድርገና ያሰባሰብናቸው ማለት ነው አለሙ እንዴት አደርህ እ ሌላኛው ደግሞ ሰላም እንዴት ነሽ ይኸው የዚህ ጋር ሰላም የሚለው ሰላም የሰው ስም ይሆናል አንዳንዴ ደግሞ የደህንነት መጠየቂያም ይሆናል ማለት ነው። ሰላም ሰላም እንዴት ነሽ? ሰላም እንዴት ነሽ? እዚህ ጋ ሰላም የምትባለዋ ሰው ልትሆን ትችላለች፣ አሊያ ደግሞ ሰላም ያልሆነች ሴትም ልትሆን ትችላለች። ሰላም እንዴት ነሽ ስንል የደህንነቷን ሰላም መሆኗን ለመጠየቅ የምንጠቀመዋል ማለት ነው። ሌላኛው ደግሞ ሌላም እዚህ ውስጥ ልክ እንደዚህ እያደረግነ ብዙ ቃላትን ወይ ቃላቶች ውስጥ ብዙ አረፍተ ነገርን መመስረት ይቻላል። ለምሳሌ የላ ብን መሰረት ከዚህ ውስጥ ምን ልንመሰርት እንችላለን? ሰላም ተማሪ ናት ብለን ልንመሰረት እንችላለን ማለት ነው። እሺ ሌላኛው ደግሞ ከዚህ ጋር በዋነኝነት የምንይዘው አረፍተ ነገር እንዴት ይመሰረታል፣ ቃልስ እንዴት ይመሰረታል የሚለውን ነው። ቃል ትርጉም ያለው ብቻውን ቆሞ ትርጉም የሚሰጥ ከሆሄ የተለየ ከአረፍተ ነገር ግን ዝቅ ያለ ማለት ነው። አረፍተ ነገር ደግሞ ሙሉ መልእክት ሊያስተላልፍልን የሚችል ወይም ደግሞ ሙሉ ሀሳባችን ሊያስተላልፍልን የሚችል የጽሑፍ አይነት ወይም ደግሞ አረፍተ ነገር ብለን እንጽፈዋለን ማለት ነው። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ከታች ባለው ስልክ ደውሉልን፣ በኢሞ በዋትሳፕ ለዛሬው ይሄን ይመስላል። መልካም ጊዜ ሰናይ ቆይታ።